የአማራ ክልል መሶብ የአንድ ማዕከል አገልግሎት በባህር ዳር ከተማ ተመርቆ በይፋ ስራ ጀምሯል። የአንድ ማዕከል አገልግሎቱን መርቀው የከፈቱት የአማራ ክልል ርዕሰ መስተዳድር አረጋ ከበደ መንግስት የዜጎችን አንገብጋቢ የመልካም አስተዳደር ችግሮች ብሎ ከለያቸው ጉዳዮች ውስጥ አንዱ ከመንግስት አገልግሎት አሰጣት ጋር የተያያዘው ችግር መሆኑን ገልጸዋል። ይህን የአገልግሎት አሰጣት ችግር ለማቃለልም መንግስት በቁርጠኝነት እየሰራ ስለመሆኑም ተናግረዋል። ከዚህም ውስጥ መሶብ የአንድ ማዕከል አገልግሎት አንዱ መሆኑንም ገልጸዋል። በተለይም የህዝባችንን በብዛት የሚገለገልባቸውን የአገልግሎት ዘርፎች ወደ አንድ ማዕከል ወደ አንድ ቦታ በመምጣትና ቅልጥፍናን በማሳለጥ የአገልግሎት ሂደት ውስጥ ፍምረት እንዲኖራቸው በማድረግ በተለይም የአገልግሎት ቅልጥፍናና ፍጥነትን በማሻሻል ጊዜ ወሳጅ አሰራሮችን በመቀነስ የደንበኞች የምርትና አገልግሎት ውጤታማን ላይ እሴት በመጨመር በዚህ ምክንያት የዜጎች ኑሮ እንዲሻሻል የኅብረተሰብ እድገት እንዲረጋገጥና በአገር ገጽታም ላይ አዎንታዊ ሚና እንዲጫወት ሚናው ከፍተኛ ነው።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 የአማራ ክልል ሲቪል ሰርቪስ እና የሰው ሀብት ልማት ቢሮ ኃላፊ ባንቻሙላክ ግብረ ማርያም በበኩላቸው በክልል ደረጃ በባህር ዳር ከተማ በይፋ የጀመረው የአንድ ማዕከል አገልግሎት በውስጡ በክልልና ፌዴራል ደረጃ የሚሰጡ አገልግሎቶችን ስለመያዙ አስታውቀዋል። መጀመሪያ ወደ ማዕከል አስር የክልል ቢሮዎች፣ አራት የፌዴራል ተቋማት ሰፊ ህዝብ አገልግሎት የሚሰጥባቸውና ቅሬታ የሚነሳባቸውን ተቋማት ተለይተው ወደ ሲስተሙ እንዲገቡ ተደርጓል። አጠቃላይ በማዕከሉ አሁን ላይ ከክልል አስር ተቋማት አርባ ሁለት የሚሆኑ አገልግሎቶች ከፌዴራል አራት ተቋማት ሰባት አገልግሎቶች በድምሩ ለመጀመሪያ ጊዜ ሰላሳ ስድስት አገልግሎቶች በሲስተም የተያዙ ሌሎች ደግሞ በጊዜ ስራ የሚጠይቁ ወደ ስራ እንዲጀምሩ ተደርጓል። መሶብ የአንድ ማዕከል አገልግሎት በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች እየተስፋፋ መሆኑን የገለጹት ደግሞ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ናቸው። በዚህም መንግስት የህዝቡን ጥያቄ ለመመለስ ያለውን ቁርጠኝነት እያስመሰከረ ነው ብለዋል። የመሶብ ፕሮጀክት መንግስትንና ህዝብን የበለጠ የሚያቀራርብ ትልቅ ስኬት ነው። አገልግሎቶች ለተገልጋዮችና ዜጎች በፍትሐዊነት በፍጥነትና በተጠያቂነት ስርዓት የሚቀርብበትም ነው። እያንዳንዱ ዜጋ የሚፈልገውን አገልግሎቶች እንደ ዜግነት መብቱ ለማግኘት በፍትሐዊነት እና በውጤታማነት እንዲስተናገድ የሚደረግበትም ስርዓት ሆኖ በሁሉም የመንግስት ተዋረድ አወቃቀር በቀጣይነትም የሚስፋፋ ይሆናል። በዚህም መንግስት የህዝባችንን ጥያቄ በአግባቡ ለመመለስ ያለውን ቁርጠኝነት አስመስክሯል። በአማራ ክልል ከባህር ዳር ከተማ በተጨማሪም በደሴና ጎንደር ከተሞችም አገልግሎቱን ለማስጀመር ዝግጅት እየተደረገ ስለመሆኑም ተመላክቷል።